ሰላሳ አንድ ሆንኩኝ አሁን በሰላሳ አንድ አመት ውስጥ ከሁለት ሺ ምናምን ሴት ጋር እምተኛለሁ በቃ ቢያንስ ማለት ነው። የሆነ ሰዓት ላይ ደም እንትን እስክል ድረስ ማለት ነው በቃ ሴት እዚህ እስኪያገባለሁ የሆነች በቃ ልካም ቢዝነስ አስር አስራ ምናምን ጊዜ የምገባበት ጊዜ ነበር ማለት ነው። ድንግል ሴት አለች ብያ አላምንም ነበረ ግን ወደ አስራ ምናምን የሚሆኑ 2000 ሲካፈል ለ365 ቀን ኦልሞስት በየቀኑ ከአምስት 5 አመት ያላነሰ አራት አመት ከምናምን በየቀኑ ከተለያዩ ሴቶች ጋር ወሲባዊ ግንኙነት እያደረገ ነበር። ይሄ ልጅ ረፍት የለው። ለጤናው ግን ደህና ነው። እውነት ብቻ ህነክ ወይስ ክንድህ ላይ የሆነ ነገር አስቀብረሃል ኃይል እንዲሰጥክ እነዚህ ሁሉ ሴቶች እንዲፈልጉክ እንዴት ነው ነገሩ? በዚህ መልክ በዚህ ድህነት እንዴት ከሁለት ሺህ ሴቶች ጋር ወሲብ ልታደርግ ቻልክ? አረ ዝም ብለሽ። አዲስ ይባላል የሐዋሳ ልጅ ነው የሰላሳ አንድ አመት ወጣት ነው ከመቶ ሀምሳ ሴቶች ጋር የፍቅር ግንኙነት እንዳሳለፈ አስራ ምናምን ሴቶች ክብረ ንጽህናቸውን እንደሰጡት ሴተኛ ዳሪዎች፣ ሹገርማሚዎች ተጨምሮ ኦልሞስት ከሁለት ሺህ ሴቶች ጋር ወሲባዊ ግንኙነት እንዳደረገ በጀብዱ ማናዘዋል እሸቱ ሚዲያ ላይ እየተናገረ ነው። ጉድ፣ ጉድ፣ ጉድ! ታዲያ ይሄ ሰው ሌላ ሀገር ቢሆን፣ ውጪ ቢሆን በጂኒየስ ቡክ ላይ መመዝገብ የለበትም ትላላችሁ? በካሜራ ቀርጾ ቢያስቀምጠው እንደ ባልታዛር ከሁለት ሺህ ሴቶች ጋር ወሲብ ማድረግ እንደው ቀላል ነው። እንደው ብቻህን ነክ ለጤናህ ደህና ነክ ምንህን አይተው ነው። ከንግግርህ ተው ነው ከንግግርህ እንደተረዳነው ደህና ነክ መናጢነክ መልክህም እያየነው ነው ነው ታዲያ ምን አይ- ምንህን አይተው ነው አስራ ምናምን ሴት ክብረ ንጽህናቸውን የሰጡት እ መቶ ሃምሳ ሴት በፍቅር ጠብ ያደረከው ችግር የለውም ሴተኛ አዳሪዎቹ፣ ሹገርማሚዎቹ ምናምን ለስሜት ለገንዘብ ብለው ነው ብለን እንላለን። ግን በህይወት አለ ኮይ እነ ደይሰበን እውነት ስራ እያበዛችሁባቸው ነው፣ ወደው አይደለም። ለካ እነ ደይሰበን ያንንም ያንንም ያንንም የሚጠረጥሩት በተለይ ማን ያዘባለን የሚጠረጥሩት እውነት አሁን ይሄ ያስቃል። ማን ያዘባል አንዲት ሴተኛ አዳሪ ከሀያ ምናምን ሴት ጋር ከሀያ ምናምን ወንድ ጋር በቀን ትተኛለች። መተቁጠር ሲልክ ያስቃል። እረ ደይ ሰበኖች ድረሱልን እረ ድረሱልን። ልጆቻችንን የት ነው የምናሳድገው? ይሄንን ታሪክ እየሰሙ ማናዘዋል ተወዳጅ ነክ? ህፃኑም ትንሹም ነው እስካሁን ተኝተሃል ስትል ያም ያም የሚያየክ አሁን ይሄን ያየ ልጃችን እንዴት ይሆናል በእርግጥ መግቢያ ላይ ተናግረሃል ህፃናት አየው ብለን ግን ደግሞ እንዴት ብለን ነው የምንከለክለው ቢያንስ እንኳን ሸፈንፈን ብታረገው ከብዙ ሴቶች ጋር ብትል እንዴት ሁለት ሺ ለማንኛውም እንግዲህ መነሻ ሰበብ ያደረገው ሴት ሴትን ነው ጎረቤቱ ናታን ትባላለች። ከልጅነቱ ጀምሮ ይዋደዳሉ ያው እሱ በፍቅር ነው የሚወዷት እሷ ግን ብዙም ያው ስላልጠየቃት ተወደዋለች ግን ስላልጠየቃት እንትን አላለችውም አክሴፕት አላረገችውም በኋላ አሜሪካ ትሄዳለች ያወራሉ እሷ በጣም እሱ ስለሚያፈቅራት ደሃ ምናምንም ስለሆነ እሱ የማትወደው መሰለው። ግን እሷ ድህነት መልክ ምናምን ችግር አልነበረባትም። መጣ ስትለው ይሄዳል፣ ሄደ ስትለው ይመጣል። በዛ መሀል ልቧ ሊረጋጋበት ስላልቻለ ነው ወደ አሜሪካ የሄደችው ከሱ ንግግር እንደተረዳሁት። በኋላ ቆይ እስቲ ይቺ ልጅ ምን አይነት ወንድ ነው የሚያስደስታት ብሎ ሲያጣራ ማለትም ያጣራው እንዴት ነው ፌስቡክ ፌክ አካውንት በቆንጆ ልጅ ፌክ አካውንት ከፍቶ በዛ ይጀነጅናታል በሴትም በወንድም ከፍቶ፣ በኋላ ሲጀነጅናት እሷ ለካ የምትወደው ጣል ጣል የሚያደርግ ወንድ ነው። ያ ቆንጆ ወንድ ራሱ ማለት በፌክ አካውንት ከፍቶ ሲያወራት ጣል ጣል ሲያደርጋት እየወደደችው እየተሳበችበት ሄደች። በኋላ ነገርኳት አለ። እኔ በትክክለኛ ማንነቴ ሳውራት ትጀነንብኛለች። ከአስር ሜሴጅ በኋላ ከብዙ ሜሴጅ በኋላ ነው የምትመልስልኝ አለ። ይሄ ቆንጆ ደግሞ ሲያውራት ወዲያው ወዲያው ነው የምትመልሰዋል። በኋላ ነገርኳትኝ በሴትም በወንድም የምጀነጅንሽ እኔ ነበርኩኝ፣ በቃ አልፈልግሽም ምናም ብዬ ተፋት ታፋት አለ። በኋላ በሷ የተነሳ ነው እንግዲህ በንዴት ሴት ልጅ እንደዚህ ማተረማመስ የጀመረው ማለትም ያኔ ብፈልግ አገኛለው አይነት ነገር። በእርግጥ ታሪኩ ተጋኗል እውነት ለመናገር ምክንያቱም ባለ ሀብት ቢሆን ገንዘቡን አይተው ነው እንላለን። መልከ መልካም ቢሆን መልኩን አይተው ነው እንላለን። ግን ደግሞ ከሁለቱም ያልታደለ ነው። ለማንኛውም ገብታችሁ ማን ያዘዋል ጋር እዩት። እኔ ግን አልጣመኝ። አደጋ ላይ እንደሆነና የተረዳሁት አደጋ ላይ እንግዲህ አሁን ብዙ ይሄንን ኢንተርቪው የሚያዩ ብዙ ባሎች ሚስቶቻቸውን እንደሚጠረጥሩ በልጁ ንግግር ምክንያቱም ከአንድም ሁለት ሶስቴ ባለትዳሮች ልጅ ያላቸው መጥተው አብረው ይተኙ ነበራል። በፊት ፍቅረኛ የነበሩ በኋላ አግብተው ግን ደግሞ መጥተው ይተኙ ነበራል፣ ከብዙ ባለትዳሮች ጋር። ብዙ ባሎች የሰው ልጅ ነው የሚያሳድጉት አለ። እንግዲህ ይሄ አደጋ ነው። ለባለ ትዳር ሚስቱን ለሚጠራጠር ሰው ይሄን ቪዲዮ ሲያይ ልቡ በጣም ሸክ እንደሚገባ ብዙ ባሎች የሰው ልጆች ነው የሚያሳድጉት ብሎ ለማንኛውም እንደ ሰበኖች ይስሩበት። ግን ብዙን ከን ያለበት ኢንተርቪ ነው። ማናዘዋል ያንተ ሳቅክ ለምንድን ነው የምትስቀው? ሁሌ ሄሄ ትላለህ። አያስቅም እኮ፣ ያስለቅሳል። የሰላሳ አንድ አመት ወጣት በእርግጥ ተጋኗል ታሪ። እውነት ለመናገር በሰላሳ አንድ አመቱ ከልጁ ንግግር እንደተረዳው ለረጅም አመት እች ልጅ ሲያፈቅራት፣ ከሷ ውጪ ሴት እንደማያውቅ፣ መጠጥ እንኳን እንደማይጠጣ፣ ምንም አይነት ሱስ እንደሌለበት፣ ሶ በአጭር ጊዜ ውስጥ እውነት ማን ሞት ሁለት ሺህ ሴት አወጣ? ወጣ። አይመስለኝም፣ አይመስለኝም። መቶ ሀምሳ ሴት አፈቀረ አንዳንድ ሴት ነው የሚያፈቅረው። አጋኖታል። በእርግጥ ግን ለሚዲያ ነጥ ለኢትዮጵያ ጆሮ አይመጥንም። ቆመ ይሄዳል። ግን አሁን በዚህ ህዝብ መሀል የኛ ህዝብ ነገሩ እንደዚህ አይነት ነገር እንትን ይላሉ። ያው ለመታወቅ ያደረገው ነገር ሊሆን ይችላል። ለምን ታዋቂ መሆን ፈልጋለሁ፣ ዘፋኝ መሆን ፈልጋለሁ፣ መጽሐፍ አሳትማለሁ ብሏል። እንዲሁም ደግሞ ሌላም ታሪክ የተናገረዋለ በስደት ላይ ምናምን ምናምን ብቻ ታሪኩ ውሸት የተሞላበት ይመስላል። ለማንኛውም ማናዘዋል ግን እንደው በተቻለ ከአቅም ለልጆቻችን አስብ። ብዙ ልጆቻችን አድራቂት ናቸው። እኔ ዘገነነኝ። ሁለት ሺህ ሴት ደም እስከሚወጣኝ አለ። በየ በቀን አስር አለ። ሴተኛ አዳሪ ጤነኛ ነህ? ግን መመርመር አለብህ። ደም እስኪወጣ አደጋ አለው። ዳይሰበኖች መደራጀት አለባችሁ። አንድ ዳይ ሰበን ሳይሆን ሺህ ዳይ ሰበን ሆነው ሚዲያ ላይ መበተን አለባችሁ ለልጆቻችን ምክንያቱም ያሰጋል።